ፈጣሪ አምላክ አባቶን ሲፈጥር አህመድ አንድነት ህብረት ነው፣ መደማመጥ ድል ነው። እርስዎን ሲፈጥሩ አቢይ ኢትዮጵያን አንድ አድርግ። ዶክተር አብይ አህመድ ዛሬ የተኛ ጊዜ መገናኘታችን ከመጠን በላይ ደስታ ይሰማኛል በቃሉ አክብረው የተናገሩትን የሚተገብሩ የኢትዮጵያ ልጅ መሆኑን መሪያችን በመሆኑ ክብርና ደስታ ይሰማኛል። ፈጣሪ አምላክ አባቶን ሲፈጥር አህመድ አንድነት ህብረት ነው፣ መደማመጥ ድል ነው። እርስዎን ሲፈጥሩ አቢይ ኢትዮጵያን አንድ አድርግ አንድ ብንሆን ይሻላል ብሎ ሲያመጡ እውነትም የኢትዮጵያ ህዝብን አንድ ለማድረግ እያደረገ ያለው ጥረት ከመጠን በላይ የሚያስደስት ነው። ለዚህ ተምሳሌት ባለፉት ስርዓታት ታርጋ እየተለጠፉባቸው በሀገራቸው እንዳይኖሩ ተሰደው በተለያዩ ሀገራት ተመልሰው ሀገሩን ሲዋጉ የነበሩት አካላት ሄደው ወደ ሀገር ተመልሰው በዲሞክራሲያዊ መልኩ መጥቶ በሀገራቸው ውስጥ እንዲታገሉ ማድረጉ ይህ ትምሳሌት ነው። በጦርነት ውስጥም ያሉ ትላንትና አዲስ አበባ ባደረግነው ጉብኝት ሁላችን የምንኮራንበት ልማት ነው። ስለዚህ እነዚህን ኢትዮጵያን ምን ያህል አንድ እያደረግ መሆኑን የሚያሳይ ነው። ሀገራችንም አዲስ አበባ በስም ነበር፣ አሁንም በተጨባጭ አዲስ አበባ መሆኗን በተግባር ሳይታል ይህም ፈለግህም በቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ይህም ፈለጎን ተከትለው ከሀገር ውጪ የነበሩት መሳሪያ ይዞ ሲታጠቁ የነበሩት ከተወሰኑ አማሮችና ከጀነራል ከፍ ያሉ ጋር ሄደው እነሱንም የእርሶም ፈለግ ተከትለው ወደ ሀገራቸው ገብተው በሰላማዊ መልኩ ሰላምን ሰፍነው ከጦርነት በአሁኑ ሰዓት ላይ ከሌላችን ተሸጋግሮ። የልማት ጅምር ላይ መሆኑን መግለጽ ይፈልጋለሁ። ክቡር ጠቅላይ ሚኒስትር ከፖለቲካ ፓርቲ ከፍተኛ አመራሮች ጋር በመገናኘት ስለ ሀገራችን አጠቃላይ ሁኔታ እና የፖለቲካ ፓርቲዎች ለሚያነሷቸው ጥያቄዎች ምላሽ ለመስጠት ውድ ጊዜዎትን በመስጠት ለሀገራችን የዲሞክራሲ ስርዓት ግንባታ አዲስ አካሄድና ልምምድ ስለሚሰጡት ትኩረት በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ስም ምስጋኔን ለማቅረብ ወዳለሁ። የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ ኮሚቴ በወቅታዊ ሀገራዊ ሁኔታ በአጠቃላይ እና በተለይ ደግሞ በፖለቲካ ምህዳር፣ በሀገራችን ሰላምና ጸጥታ እንዲሁም ቀጠናዊ ሁኔታ ላይ መንግስት መረጃ እንዲሰጠን በጠየቅነው መሰረት መንግስት ከተለያዩ የህብረተሰብ ክፍሎች ጋር ውይይት ለማድረግ ሲወስን የፖለቲካ ፓርቲዎችንም ጥያቄ ተቀብሎ በማስተናገዱ በዚህ አጋጣሚ በድጋሚ ምስጋና አቀርባለሁ። ከዛሬው መድረክ በፊት በወረዳና እና በከተማ በዞኖችና በክልል በየደረጃ ባሉ የመንግስት አካላት መረጃ የተሰጠን ሲሆን በቅርቡ ከክቡር አቶ አደንፋራ በጠቅላይ ሚኒስትር ማዕረግ የዲሞክራሲያዊ ስርዓት ግንባታ ማዕከል ዋና አስተባባሪ ከፖለቲካ ፓርቲዎች የጋራ ምክር ቤት አባላት ጋር ተመሳሳይ መድረክ አካሂደናል። በዚህም ሂደት በርካታ ጉዳዮች ላይ የፖለቲካ ፓርቲ አመራሮች ለውጡን ተከትሎ በተፈጠረው የፖለቲካ ምህዳር የታዩ መሻሻሎችና አሁንም የቀጠሉ ችግሮች፣ የማህበራዊ ኢኮኖሚያዊ እድገቶችና ፈተናዎችን እንዲሁም በቀጣይ የመፍትሄ አቅጣጫዎች ላይ በየደረጃው በመምከር የጋራ ግንዛቤ ለመያዝ እድል አግኝተናል። ሚናችንንም ለመወጣት መግባባት ላይ ደርሰናል። ክቡር ጠቅላይ ሚኒስትር በትላንትናው ዕለት በአዲስ አበባ ከተማ እየተሰሩ ያሉ ልዩ ልዩ የልማት ስራዎችን ጎብኝተናል። በጉብኝታችንም የተመለከትናቸው የልማት ስራዎች ታሪክን በመጠበቅ በቴክኖሎጂ እድገት፣ በከተማ ኮርደር ልማት የመንግስት አገልግሎት አሰጣጥ ለማዘመን፣ ለስራ እድል ፈጠራና ለቱሪዝም መዳረሻ የገበያ ትስስር በመፍጠር እና ለሕፃናትና ለወጣቶች ምቹ ከባቢ ለመፍጠር በአጠቃላይ ከተማዋን ለኑሮና ለስራ ምቹ ለማድረግ የተሰሩ ስራዎች ስራዎችን በአድናቆት እንመለከታለን። ይህ እንደተጠበቀ ሆኖ በዛሬው የማጠቃለያ መድረክ በተለይ የፖለቲካ ፓርቲዎችን በሚያሳስቡ የፖለቲካ ምህዳር፣ የቀጠና ሁኔታ፣ የሰላምና የጸጥታ ማህበራዊና ኢኮኖሚያዊ ጉዳዮች ብሎም የፖለቲካ ፓርቲዎች ለዲሞክራሲ ስርዓት ግንባታ ሚናቸውን ከመወጣት አንጻር የተጀመረውን አብሮ የመስራት አዲስ አካሄድና ባህል ማጠናከሪያ የሚሆኑትን የጋራ ምክር ቤቶችን በየደረጃው ለማጠናከር በሚያግዙ ጉዳዮች ዙሪያ ተጨማሪ አስተያየት ማብራሪያና ቀጣይ አቅጣጫ ላይ ግልጽነት ይዘን ሚናችንን ለመወጣት ለክብርነቶ የሚከተሉትን በወረዳ በዞንና በክልል እንዲሁም በሀገራዊ መድረክ ከፖለቲካ ፓርቲ አመራሮች የውይይት መድረኮች ላይ ከተነሱ ጉዳዮች መካከል ዋና ዋናዎችን እንደሚከተለው አቀርባለሁ። አንደኛ፣ ሰላምና ጸጥታን በተመለከተ በሰሜኑ የሀገራችን ክፍል ያለው የጸጥታ ሁኔታ ከጊዜ ወደ ጊዜ እየጨመረ መጥተዋል። ይህንን ሁኔታ ለመቀየር መንግስት ምን እያደረገ ነው? ሁለተኛው በሰላምና የጸጥታ ጉዳይ ላይ በተለያዩ የአገሪቱ አካባቢዎች ውስጥ ያሉ የጸጥታ ችግሮችን በዘላቂነት ለመፍታት መንግስት ምን አስበዋል? ነጥብ ሶስት የዜጎችን እገታና ለማስለቀቅ የሚጠየቀው ከፍተኛ ገንዘብ አሳሳቢ ሆነዋል። መንግስት ይህንን ችግር ለመፍታት ለምን አልተቻለም? የሀገራችን ብሔራዊ ጥቅም በሚንጻረርና የሀገሬን ሰላምና መረጋጋት በሚያደፈርስ መልኩ ከውጭ አካላት ጋር የሚሰሩ ኃይሎችን መንግስት እንዴት ይመለከተዋል? በተለያዩ የሀገሪቱ አካባቢዎች ያሉ ተፈናቃዮችን የመመለስ ሁኔታ በምን ደረጃ ላይ ይገኛል? የመንግስት ዋናው ኃላፊነት ሰላም እና ጸጥታን ማረጋገጥ ነው። ነገር ግን አሁን ባለው ሁኔታ ዜጋው በሰላም ወጥቶ መግባት እየተቻለ አይደለም። በየአካባቢው የተዘረጋው ኬላ በሸቀጥና በሰው ዝውውር ላይ ተጽዕኖ እያሳደረ ነው። አላስፈላጊ ቀረጥም ይጠየቃል። ይህን ችግር ለማስተካከል መንግስት ምን እየሰራ ይገኛል? በአገራዊ ምክክር ሂደት ያልተሳተፉ የታጠቁ ኃይሎችና የፖለቲካ ፓርቲዎች በሂደቱ እንዲሳተፉ ለማድረግ መንግስት ምን ጥረት እያደረገ ይገኛል? እነዚህ በሰላምና ጸጥታ ጉዳዮች የተነሱ ዋና ዋና ነጥቦች ናቸው ሁለተኛ የፖለቲካ ምህዳርን በተመለከተ አሁን ያለው የፖለቲካ ምህዳር ምን ያህል ሰፊና አካታች ነው በየደረጃው የፖለቲካ ፓርቲዎች በተለይ በዞን በወረዳ እና በከተማ የሚያጋጥማቸው ችግሮች አልተቀረፉም ለመቅረፍ መንግስት ምን አስበዋል? መንግስት ተፎካካሪ ፓርቲዎችን ለማጠናከር ምን ዝግጅነት አለው? ከለውጡ ጥያቄና ከህገ መንግስት ማሻሻያ አለመደረግ አንጻር የለውጡ መንግስት ማለት ይቻላል ወይ? ኢህአዴግ የተለያዩ ቃላትን በመጠቀም ጥላቻና ዘረኝነትን ሲያስፋፋ እንደነበር ይታወቃል። አሁን ጽንፈኝነት የሚለው ቃል በወጣቶችና በሌሎች ዘንድ በበጎ የታየ አይደለም። ቃሉን በሌላ መተካት አይቻልም ወይ? ሁሉም ፓርቲዎች ገዢ ፓርቲን ጨምሮ የአካል ጉዳተኞችን ተጠቃሚ ከማድረግና በተግባር አካቶ ከመሄድ አኳያ በመንግስት ምን የተቀመጠ አቅጣጫ አለ? በትግራይ ክልል የፖለቲካ ምህዳር ችግርና በጊዜያዊ አስተዳደር የፖለቲካ ፓርቲዎች ተሳትፎ በመንግስት ችላ መባሉ ለትግራይ ክልል የሰላም እጦት መባባስ ሆኖ የሚቀጥለው እስከ መቼ ድረስ ነው? የመንግስት የሚዲያ ተቋማት ለተፎካካሪ የፖለቲካ ፓርቲዎች እንቅስቃሴ በቂ ትኩረትና ሽፋን ሲሰጡ አይታዩም። ይህ ሁኔታ እንዲሻሻል መንግስት ምን ያስባል? እነዚህ በፖለቲካ ምህዳር በተመለከተ የቀረቡ ዋና ዋና ጉዳዮች ናቸው። ሶስተኛ ኢኮኖሚያዊና ማህበራዊ ልማትን በተመለከተ የኑሮ ውድነትን ለማስቀረትና የመንግስት ሰራተኞችን እንዲሁም የጤና ተቋማትን የድሞዝ እና ጥቅማ ጥቅም ጥያቄዎች ለመመለስ ምን እየተሰራ ነው? የገንዘባችን የመግዛት አቅሙ መዳከሙን ተከትሎ ከፍተኛ የኑሮ ውድነት ተከስቷል። ይህንን ችግር ለመፍታት መንግስት ምን እየሰራ ነው? የመንግስት ትኩረት በመሰረተ ልማት ላይ የሆነ ነው። ልማቱ ሰውን ቢያስቀድም አይሻልም? የነዳጅ ዋጋ እያሻቀበ መሄዱ ዜጎች ላይ ከፍተኛ የኢኮኖሚያዊ ተጽዕኖ እያደረሰ ይገኛል። በቀጣይ ይህን ችግር ለመፍታት እንደ መንግስት ምን ታስበዋል? የአገር ውስጥ ፍላጎት ሳይሟላ ስንዴን ወደ ውጭ መላኩ ትክክል ነው ወይ? ከለውጡ በፊት ባለስልጣናት በኢኮኖሚ ውስጥ እጃቸውን እያስገቡ እንደነበር ይነገራል። አሁንስ ቢሆን ባለስልጣናት የኢኮኖሚ አሻጥር ውስጥ እጃቸው እንደሌለ ምን ማረጋገጫ አለ? በተለይ የኑሮ ውድነቱን አለመቆጣጠራቸው በየደረጃው ያለው የባለስልጣናት ተግባር አይደለም ወይ? የውጭ ዜጎች መሬት መግዛት የሚችሉበት አዋጅ መውጣቱ የሀገራችን ዜጎች መሬት የማግኘት መብት የሚጋፋና መሬታችን በውጭ ዜጎች የማስያዝ ተግባር አይሆንም ወይ? ኢትዮጵያ ከፍተኛ የተፈጥሮ ጸጋ መኖሩ ጋር ተያይዞ ተመርቆ ያሉ ስራ ቁጭ ያሉ ወጣቶችን የስራ ተጠቃሚ ለማድረግ መንግስት ምን ይሰራ ይገኛል? በተለያዩ ክልሎች በሰላም መታጣት ከትምህርት ገበታቸው ለቀሩት ተማሪዎች፣ ለተፈናቃዮች ምን ታስበዋል? በመምህራን ስልጠና፣ በመምህራን ቤት ግንባታ፣ የትምህርት ግብዓት ችግር በተለይ መጽሐፍ፣ ለመማር ማስተማር የሚረዱ አይሲቲ መብራት ወዘተ ከፍተኛ የተደራሽነት ችግር አለ። ችግሮችን ለመፍታት በመንግስት በኩል ምን ታስበዋል? እነዚህ በማህበራዊና ኢኮኖሚ ልማትን በተመለከተ የቀረቡ ናቸው። አራተኛ ኮሪደር ልማትን በተመለከተ ኮሪደር ልማቱ ከተሞችን ለስራና ለኑሮ ምቹ ከማድረግ አንጻር የሚሰሩ ስራዎች የሚደገፉ ናቸው። ይሁን እንጂ በአፈጻጸም ደረጃ የሚታዩ ችግሮች ማለትም በካሳ አከፋፈል፣ በምትክና በአንዳንድ አካባቢዎች ተሳትፎ ችግሮችን በመንግስት እንዴት ይገመገማሉ? እነዚህ በኮሪደር ልማት ጋር ተያይዘ የተነሱ ናቸው። አምስተኛ ዲፕሎማሲያዊ ወይም ቀጠናዊ ሁኔታዎችን በተመለከተ ነው። ከጎረቤት ሀገሮች ጋር ያለን ሁኔታ እንዴት ይታያል? የባህር በር ለማግኘት እየተደረገው ያለው ጥረት የሚደገፍ ሆኖ በዚህ ጉዳይ ላይ ሕዝቡን በበቂ ሁኔታ ግንዛቤ ለመፍጠርና ለማንቀሳቀስ እየተደረገው ጥረት ምን ይመስላል? እነዚህ ከዲፕሎማሲና ቀጥናዊ ሁኔታዎች የተነሱ ዋና ዋና ጉዳዮች ናቸው። ስድስተኛ፣ መልካም አስተዳደርን በተመለከተ በተለያዩ ጊዜ ሲነሱ የነበሩ የማንነት የማንነትና የማንነት የአስተዳደር ወሰን እና ሌሎች ጥያቄዎች በፍጥነት ምላሽ አለመስጠት ለሰላምና ጸጥታ፣ ለልማት እንቅፋት እየሆኑ ናቸው። መንግስት ይህን ለመፍታት ምን አስበዋል? የፖለቲካ ፓርቲዎች በየደረጃ የሚነሱ አስተዳደራዊ ጥያቄዎች መልስ ከመስጠት ይልቅ አሉታዊ የፖለቲካ ትርጉም በመስጠት ማጉላላት ይታያል። ይህን ችግር ለመፍታት ምን እየተሰራ ይገኛል? እነዚህ በመልካም አስተዳደር የተነሱ ዋና ዋና ጉዳዮች ናቸው። ሰባተኛ የጋራ ምክር ቤቶችን ማጠናከር በተመለከተ በየደረጃ የሚገኙ የፖለቲካ ፓርቲዎች የጋራ ምክር ቤቶች ሁለንትናዊ ድጋፍ እንዲያገኙ በህግ ማቀፍ፣ በበጀት ድጋፍ፣ በቴክኒክ በቢሮና በማቴሪያል የማገዝ ጅማሮ ተጠናክሮ እንዲቀጥል በአክብሮት እንጠይቃለን። አመሰግናለሁ።